ዛሬ እንግዲህ በሀይሚና በብሩክ ነው የመጣት ማለት ነው። ብሩክ እንግዲህ ብቻውን ስለምሄድ አስመልክቶ እንዲሁም ሀይሚ ጥቅስ አስቀምጣለች። እናት የሌለው ስለ እናት ምንነት አያቅም የሚል ጥቅስ አስቀምጣለች። ስለዚህ ጥቅስ ለማብራራት ትንሽ ቢከብደኝም ማለት ነው ብቻ ግን እናቶችን አትዘግዝቁ በሚለው እንለፈው ማለት ነው። እና ብሩክ እንግዲህ ብቻውን እንደሚሄድና ያቀረበው ምክንያት ደግሞ አሳማኝ እንዳልሆነ ግልጽ ነው። እኔ ግን የጨረቃ ቤተሰቦች የእውነቴ ነው ምላችሁ፣ ብሩክ በዚህ ሰዓት ሀይሚን ጥሏት እንዲሄድ አልፈልግም።

ግን ደግሞ የእሱ ዋና በዋናነት የእሱ ሀሳብ ሆኖ በዚህ ሰዓት ምንም ይሁን ምን የፈለገ ታምር ቢሆን ሀይሜ አመቻችታ ተዘጋጅታ ፓስፖርት አውጥታለች። ስለዚህ ብሩክ ይዟት እንዲሄድ ነው የምንፈልገው፣ ጥሏት እንዲሄድ አንፈልግም። እውነቴን ነው የምላችሁ፣ ብዙዎቻችሁ ብዙ ምክንያት እያቀረባችሁ ነው። ስለ ብሩክ ብቻ መሄድ ችግር የለው ምናምን እያላችሁ ነው፣ እና እኔ ግን ጥሏት በዚህ ሰዓት እንዲሄድ አልፈልግም። ብሩክ ኦዲየንስን የምትወድ የምታከብር ከሆነ ለሀይሚን በቃ እኔ እንጂ አላክም ብቻ ግን ለአንተም ክብር ነው፣ ጥላት ባት ደስ ይለኛል። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ የጨረካ ቤተሰቦች እንዴት ናችኋለሁ? እንኳን ደህና መጣችሁ። ለቻናል አዲስ የሆናችሁ አሁንም ቤተሰብ እንድትሆኑ በአክብሮት ጠይቃለው። ማለት ነው ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሚለው እንግዲህ ዛሬ ድምጼ ንቀስቀስ ዘርጌን የመጡት አንዳንዴ ደስታ ሲሰማኝ በቃ በስሜት ነው ማወረውና። ና ብሩክ የሚሄደው እንግዲህ ብቻዬን ነው እምሄድ ብሏል፣ ማለት ነው የው ደግሞ አንድ የተበላሸ ነገር መመለስ አልችልም፣ ፕሮሰስ የሆነ ነገር ደግሞ ለማስተካከል እንደማይቻል ካንስል የተደረገ ነገር እየተባለ ነው። እና ጊዜ አለው ሲቀጥል ደግሞ በአንድ ቀን ፕራንክ ብሩክ ይህን ነገር ካንስል ያደርገዋል ብዬ አላስብም። ስለዚህ አሁን ስላለፈው ነገር ሳይሆን ማውራት የምፈልገው በቃ ብሩክ ማለት ነው፣ ኦዲየንስ እንዲከፈው ካልፈለግ፣ እውነቴን ነው የምላችሁ አብዛኞች ተመልካቾቹ እንደኔ ከሆናቸው ይከፋቸዋል ብዬ አስባለሁ። ኦዴንስም እንዲከፋ ካልፈለግ፣ የሀይምዬንም ደስታ እጥፍ እንዲሆን ካልፈለግ፣ ብሩክ ይሄ ያቀረብከው ምክንያት ምክንያት ሊሆን አይችልም። ስለዚህ ምንም ይሁን ምን ሀይሚ ካንተ ጋር ብትል ምን ታጎላለች? ምንም አታጎልም። አንተ ስራ አንድ ሰራለህ፣ ሀይሜ ደግሞ ማስተካከል ያለባትን አንዳንድ ነገሮች ታስተካክላለች። እዚህ ያህል። ስለዚህ አሁን ያቀረበው ምክንያት ምክንያት ሊሆን አይችልም፣ የብሩክ ማለት ነው በአንድ ቀን ፍራንክ በራንክ ካንስል ሊያደርግም አይችልም። እንደገና ደግሞ ጊዜም አለው ማስተካከልም ይችላል። እንደገና ሀይሜ ደግሞ በራሴ ቢሆን ቆርጭ ሄዳለሁ ብላ እሷ እንኳን ተሯሯጣ ሴቲቱ ፓስፖርት አስ ወጥታ ሁሉን ነገር አዘጋጅታ በሷ በኩል ሬዲ ሆና እንዴት ነው የብሩክ ምክንያት ምክንያት ሊሆን የሚችል? እዚህ ጋር ሆነን የብሩክን መውቅ አስፈልግ አይደለም። እውነቴን ነው እምላችሁ የሁለቱ ደስታ አያስደስታችሁም? እኔ የሁለቱ ደስታ እጅግ በጣም ነው የሚያስደስተኝ። የብሩክ ስኬት የብሩክን ስኬት እኮ ሀይሚን ትፈልገዋለች። ታዲያ እኮ ስኬቱ እንዲሳካለት የሷ መሄድ መቅረት ምን ምን የሚቀንሰው የሚጨምረው ነገር አለ? ምንም። ስለዚህ ብሩክ እኛን እየፈተንከን እያጨለልከን ካልሆነ ያቀረብከው ምክንያት ምክንያት ሊሆን አይችልም። ስለዚህ ብዙ ሰው ሀይሚን እንደማትሄድ እየተናገረ ነው። እኔ ግን አላምንም። ብሩክ እውነት ጥሏት ሄዳል ብዬ አላስብም። በጣም ብዙ ሰው ሀይሚ አትሄድም፣ ሀይሚ አትሄድም እያለ ነው። እና ደግሞ ቢሄድም ችግር የለውም ለአንድ ሳምንት ስለሆነ ደርሶ ይመጣል። እያላችሁም ነው። ችግር አለው ብለን አይደለም። ምክንያቱም አሁን በዚህ ሰዓት ሀይሚ ለመሄድ በጣም በጉጉት እየጠበቀች ነው። አንድ ነገር በጉጉት ስጠብቅ ቆይታችሁ ያሰባችሁት ነገር ሳይሳካ እርግ ብሎ ሲቀር እንደገና በኔክስት ስታስቡት እንደ በፊቱ ስሜት አይሆንም። እውነት ለመናገር አሁን ላይ ሀይሚ ለመሄድ ያላት ጉጉትና በኔክስት የምትሄደው አንድ ይሆናል ብዬ አላስብም። ስለዚህ ብሩክ እኛን ለማጨለል ካልሆነ እኔ አላምንም። ትቷት ይሄዳል ብዬ ሙሉ እምነት የለኝም። ስለዚህ ዚህ ያቀረበው ምክንያትም ምክንያት ሊሆን አይችልም። ሄዶ ለአንድ ሳምንት ደርሶ ቢመጣ እኮ ችግር የለውም። አሁን የብሩክ መሄድ በሰላማዊ መንገድም ስለሆነ ሁለታቸውም ችግራቸው ተፈቶ ስለሆነ ችግር አለው እያልኩ አይደለም። ይሄ ዋና የሚፈለገው ነው። ለምን ችግራቸው ስለተፈ ነገር ግን አሁን አይሚን በዚህ ሰዓት ትቷት ቢሄድ ሀይሚ ይከፋታል። የእውነቴን ነው ምላችሁ አይደለም፣ ሀይሚ እኛ እንኳን ኦዲየንስ በቃ የትናንቱን ቪዲዮ ማለት በስስት እያየሁት ሳቃቸው የፕራንኩ አስደስቶኝ፣ የመግቢያ ቪዲዮ ግን ጥምስስ አድርጎ ነው የያዘኝ። የእውነቴን ነው ምላችሁና ስለዚህ ብሩክ ያንተም ደስታ የሀይሚም ደስታ እጥፍ እንዲሆን እንደምንም ይዛት እንድተር ነው ምንፈልግ። ኦዲየንስም አንተን በጉጉት ነው የሚጠብቅህ እውነት ለመናገር ከዚህ በላይ እኛ ብሩክን መጫንም አንፈልግም። ማለት በራሱ ተነሳሽነት በራሱ ፈቃደኝነት ነው ይዟት መሄድ ያለበት። እንዴት ነው ለአንድ ቀን ለሁለት ቀን መለየት አልችልም እያለ እንደዚህ። አሁን ደግሞ የብሩክን ፍቅር እያያችሁት ነው አይደለ? ትናንት ሽቶን አስመልክቶ ሲሰራ የነበረውን ሪያክሽን አይታችሁታል። እና እኔ በሳቅ እየሳኩ ነበረ። እና ከሀይሚ ላይ ሽቶ ረሽቶ ነበር ወደ ሱ ሲያስተላልፍ የነበረው ማለት ነው። እና የብሩክ ፍቅር አሁን ላይ እጅግ በጣም ሞር ነውና፣ ደስ ይላል ማለት አሁን ላይ እኩል፣ እንዴት ነው የፍቅር ሁኔታቸው እኩል ስለሆነ እጅግ በጣም ይሄ ደስ ይለናል። ግን ደግሞ ነገሩ አንዴ ስለተበላሸ ከሶስት ቀን በኋላ ሊሄድ ነው የሚለው ነገር አሁንም ብሩክ ሀይሜንም እኛንም እየፈተነነው ነው ብዬ አስባለሁ እንጂ ብሩክ ያቀረበው ምክንያት ምክንያት ሊሆን አይችልም። አይ ነው ብዙዎቻችሁ ችግር የለውም ብሩክ ይሄድ ለአንድ ሳምንት ስለሆነ ምንም ችግር የለውም እያላችሁ ነው። እኔ ችግር አለው እያልኩ አይደለም፣ የእውነቴን ነው ምላችሁ እና በቃ በዚህ ሰዓት ሀይሚ ለመሄድ በጉጉት ነው ተነስታ ያለችው። ፓስፖርት ማውጣ ነው ያለችው። የሀይሚ መሄድ ከብሩክ ጋር ምንም የሚቀንሰው የሚጨምረው ነገር ስለለ እንዲሁም ሞር እጥፍ ደስታ ነው የሚሆን። ደግሞ ሰርፕራይዝ የሁለት መቶ ሺኬ ሰርፕራይስ ዱባይ እንደምትወስዳት ቃል ገብታል። ስለዚህ በአንድ ቀን ፕራንክ ይሄን ነገር ካንስል እንደማታረገው አንተ ቀብራራ ብሩክ ማለት ነው እና አንተ ቀብራራው ነው የእውነት ነው ላችሁ። ትናንት ደግሞ በጣም አምሮበት ነው የመጣ በጣም ከሚባለው በላይ ጸጉርን ታስተካክለው ምናምን የለለ ነው ለሀይሚ በቃ ማለት እንዴት ነው እንክብካቤ ምናምን እኔ ቆንጆ ምናምን እያለ ሲል ነበር እና ያው ከኋላ የሆነ ነገር እንዳለ ገብቶኛል። ግን ቢሆንም እንግዲህ ቀብራረው ብሩክ የሚሽዬ ልጅ ታውቃላችሁ። ኦዲየንስን ትንሽ ማንጫጫት ይፈልጋልና ሶሻል ሚዲያ ላይ ደግሞ የሚወራው ስለ እናት መዘግዘቅ፣ ስለ ቤተሰብ ምናምን ይሄ ነገርም ስላለ ይሄን ነገር አቅርቦ ግን እኛን ፍራንክ እያደረገን ከሆነ አድናቂው ነኝ ለምን ዶ ታውቃላችሁ የሶሻል ሚዲያው ሌላ አቴንሽን ወደ እሱ ቴንሽን ከሳበን ጥሩ ነው። ምክንያቱም አሁን ላይ ቪዲዮቸው ራሱ እየታየለውም። ለምን ጠቅላላ ገስት ላይ ቁጭ ብለው ነው የሚያወሩና ቪዲዮ እየታየ አይደለም የሆነ